ይሄን ቪዲዮ ተመልከቱትማ። ይህ ተግባር መልካም ነው ብዬ ነው በግሌ ዓለም ነው። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ብሎ ነግሮናል እና ይህ ወንድማችን እንግዲህ በደዌ ተያዘ አይደለ? በህመም ተያዘ ይሄ ኃጢያት በሽታ ስለሆነ ማለት ነው። እንዴት ነው ማዳን ያለብን? ቤተ ክርስቲያን እንዴት ታክመው? የሚለውን ቅድሚያ ሰጥቶ መስራት ሲገባ ቪዲዮ እየቀረጹ በዱላ እየገረፉ ሌውም ካህን በዱላ እየመቱ። ምክንያቱም አልተገለጠም እንጂ በየጓዳችን በየማንነታችን መልካት ኃጢአት አለ። ሰው ፊት ቢወጣ ቢሰጣ የምናፍርበት ማለት ነው። እና እንዴት አድርገን እንመልሰው፣ በቤተ ክርስቲያን መንፈሳዊ አገልግሎት እንዴት ተማርኮ ይቅር የሚለው ላይ መስራት ነበርብን ሁላችንም ማለት ነው። የዮሐንስ ወንጌል ምዕራፍ ሰባት ላይ ጌታን ለመያዝ የመጡ ሎሌዎች በክርስቶስ ትምህርት ተማርከው በክርስቶስ ነው ያመኑት፣ እንኳን ሊይዙት ማለት ነው። ቅዱስ ጳውሎስንም እንደምታውቁት ቅዱስ ሙሴ ጸሊም ከሽፍታነት ወደ ክርስትና የመጣ አባ መቃርስን በዘመኑ በነበረ ጊዜ በዝሙት የተያዘን አንድ ሰው ንስሐ ሰጥቶ ወደ ክብረ መልሶት። በዮሐንስ አፈወርቅ ጊዜም ሊሰርቅ የመጣ ሰው የዮሐንስ አፈወርቅ ትምህርቱ ማርኮት ሳይሰርቅ እንደሄደ ታሪኩ ይነግረናል። ስለዚህ ይህ አሁን ይህ የተያዘ ሰው እስር ቤት ይገባል፣ መቼም ለህግ ተላልፎ ይሰጣል። ሲወጣ ግን መልካም አስተሳሰብ ይዞ የሚወጣ ይመስላችኋል? በተለይ ለክህነት ንስሐ የሚገባ ይመስላችኋል? መንግስት ቅጣቱን አስፈጽሞ ይለቀዋል። ቤተክርስቲያን መጥቶ ንስሓ ገባ ሲል አረ ለዛ ለዱለኞቹ ነው የሚለን። ርረ የለማናሳይ አሳልፈን ለምንሰጥ ማለት ነው። ጌታችን ያላደረገውን፣ ሐዋርያት ያላደረጉትን፣ ቅዱሳን ያልፈጸሙትን በሰው ባንፈጽም፣ ተኩላውን ወደ በግ፣ ዘማዊውን ወደ ንጹህ፣ ወደ ድንግል እግና ሌባውን ወደ መጽዋች ለመቀየር መስዋዕትነት ብንከፍል መልካም እንውላለን። እስኪ እናንተ ማሳባችሁን ስጡበት በኮሜንት ላይ።